ትሰሚኛለሽ? ሰሊ ይህን ያክል ጊዜ በጓደኞችሽ እየተሰደብኩና እየተዋረድኩ ዝም ያልኩት ስላፈቀርኩሽ እንጂ ጅል ሆኜ አይደለም። እሺ ከዚህ በኋላ በግድ ወደጅኝ ብዬ አላስጨንቅሽም። ደህና ሁኝ እንጂ የምትናነሰው አመረረማ በነነው ምብሰው ጀግና

አልገባሻለ አንቺን መውደዴ። ልግለጽልሽ በመቋንቋ በመሰድ አልገባሻለ አንቺን መውደዴ። አሁን እሽ፣ ቆየት ብዬ ነው የማገኘው።

ታ አንዴ ላናግርህ። ምን ፈልገሽ ነው የመጣሽው? ይቅርታ ልጠይቅህ ነው የመጣሁት። ለምኑን ሆነ ይቅርታ የምትጠይቂኝ? በደርኩሽ ስላልከኝ ብቻ እንደዛ ሳንቋሸሽና እንደዛ ሳደርግ ብቻ ይቅርታ እንድታደርግልኝ የመጣሁት። አንቺ እኮ ምንም አላጠፋሽም። ሁሉም ጥፋት የኔ ነበር። ማለት አልገባኝም ለአንቺ ፍቅር ስል ነበር ይህን የምታንቋሽሽውን ልብስ እንኳን መቀየሪያ ገንዘብ ያጣሁት ምን ለአንቺ ፍቅር ስል ነበር ደህና ምግብ እንኳን ከበለው የቆየሁት ምን እያልከኝ ነው እባ ከአንዱ ጸጸት ሳይለቀኝ ሌላኛውን አትጨምርብኝ እውነታውን ልንገርሽ ብዬ ነው ግራ አጋባህኝ እኮ ቆይ በእኔ ምክንያት እንዴት እንደዚህ ልትሆን ቻለ አንቺን ከማወቄ በፊት የነበረኝን ደስ የሚል ህይወት እዚች ደብተር ላይ አንበበሽ መረዳት ትችያለሽ ያኔ በአንቺ ምክንያት ሁሉ ነገሬን እንዴት እንዳጣሁ ይገባሻል። ነፍሴ ድረስ እስከሚሰማኝ ምነው ቆይ ከዚህ ልጅ ጋር ከዚህ በፊት ብሩክ እባላለሁ። በጣም ጎበዝ ሰራተኛ ነበርኩ፣ ያው አሁን እንደዚህ ከመሆኔ በፊት ማለት ነው። ጥሩ የሚባል ስራ የምሰራ ከራሴ አልፎ የተረፈችኝን ደግሞ ለሰው የማካፍል ልጅ ነበርኩ። ከሰው ጋር የነበረኝ ቀረቤታ ደግሞ በጣም ቆንጆ ነበር። ሃይ እንዴት ናችሁ? ሰላም ነው ብሩኬ። አሬ የስራውን ነገር እንዴት አረክልን? እየፈለኩላችሁ ነው፣ አረሳሁትም። እሺ አሬ የምስ የለንም ለዛሬ ይሄው ኪሴ ላይ ያለኝ ልስጣችሁ፣ ስራው ግን አልተረሳም። እሺ የነገርኳችሁ ነገር ሁሉ የዕለት ከዕለት ኑሮዬ ነበር። ነገር ግን ይህን ሁሉ ነገር ያጣሁበት አጋጣሚ በሴኮንድ ነበር የተፈጠረው። አንዲት መልከ መልካም ወጣት በመንገዴ ላይ አጋጠመች። ተፈጠረም ሰው የለሽ ማምሳያ፣ የቁንጂና ጣሪያ፣ የውበት ማሰሪያ። የኔ እናት በጣም ይቅርታ አርግልኝ፣ በላች። ይላል ጊዜ ገና እንዳየውሽ ለከ እንዳየውሽ ሰው መሃል ልቤ ለሁለት ሳይ ሳይ ከዛን ቀን በኋላ እኔ እሷን ስከታተላት ውድቀት ደግሞ እኔን ይከታተልኝ ጀምር። ዘገየሽምነው መግቢያ መውጫሽን ሳየው ስተፊቼ አይኔ እየጠበቀሽ ነው። ዛሬ ዘገየሽ ምን ነው? መግቢያ ማውጫሽን ሳየው ስተፍ ይጨነቃለሁ። ከዛ በኋላ ሁሌም ስራዬ እሷን መከተል ሆኖ ጋር አባጫሽን በሩቁ ሁልጊዜ ቃኘዋለሁ። ባላፊ አግዳሚውም ሥራ ፈት ብያለሁ። ስትወጣ ስትገባ፣ በየሄደችበት ሁሉ አለሁ። ስትወጣ ስትገባ

አንቺ ግን አታውቂ ሙሊያ ብረሻለው። አንድ ቀን በሕይወቴ አንድ ቀን ተሳትቶልኝ አንድ ቀን ጓደኛ፣ ምን ሆነሽ ነው ዛሬ አቸኮልሽ? ጠራሽኝ በእናትሽ ስቲቴን ጓደኛዬ፣ እንዴ ቆይ ምን ሆነሽ ነው? መሰልኝ ማዘር እንደ እንደታመመሽ ታውቂያለሽ፣ እና ለእሱ በጣም ብዙ ገንዘብ ነው የተጠየኩት ብናት ጨንቆኛል። በጣም ጓደኝ ሰሌ እኛም ችለውን ነገር እናደርጋለን። አንቺም ዘመዶች ምናምን አናግርሽ ማንም ሊረዳኝ ፍቃደኛ አይደለም። እናቷ እና ብዙ ብር እንደሚያስፈልጋት ስታወራ ሰማሁ። ብረዳት ደስ ይላይ ነበረ። ነገር ግን እሷ የተጠየቀችው ገንዘብ እጄ ላይ የለም። ፖስታ ነው

ሄሎ ጓደኛዬ፣ የእናቴ ሕክምና ወጭ ሙሉ ለሙሉ ተከፈለ። እውነት? ማን ከፈለው አላውቀም፣ ግን በእናትሽ፣ በጣም ደስ ብሎኛል። በጣም ደስ ይላል። ከዚህ በኋላ ምንም የሚያሳስበኝ ነገር የለም። አዎ ሄሎ ሄሎ፣ ብሩኬ ስሜ። እንዴት ነህ? ሙዚቃውን ጨርሻ አለው። ብሩን ከፍለ መውሰድ ትችላለህ። ትንሽ ችግር አጋጥሞኝ ነው። በቅርቡ መጥቼ ወስደዋለሁ። እሺ እየጠበቅኩሽ ነው። እያየው መንገዱን ባንቺ ትንፋሽ ነበር የምንሳው ብርዱን ክረምት ሆኖብኛ በናፍቆትሽ በጋው መቼ ቀናው መተሽ ለእኛስ የሚነጋው አትመጪም ወይ? አትመጪም ወይ ናፍቆት አይደለም

የሰጠው በሰላም ረክቼ በደስታ እኖራለሁ። ማልቀይረው የማለውጠው ላብዳለኝ እኔ ፍቅር ቃላት የለኝም፣ ግን አብሮኝ ይኖራል ያንተ ውለታት እስከ መቃብር። ማልቀይረው የማለውጠው ላብዳለኝ እኔ ፍቅር ቃላት የለኝም፣ ግን አብሮኝ ይኖራል ያንተ ውለታት እስከ መቃብር።

የበኩር ፍቅር አለሜ የልጅነት ህልሜ የአንቺ አይነት ሴት ነበር ምጠብቀው፣ ኖሬ ደናንሽ ብሩኬ እስከ ዛሬ ድረስ ለምን ደበኪኝ? አሁን እኮ ሁሉም አልፏል። ይቅርታሽ ብሩኬ ሀሳቤን አግንቼ ልቤም ተደላ አድሏል። ሻንቺ ጉደኝት እንዴ ነሽ ወክሽ? አይ፣ አንቺ ትቀልጃለሽ አይደል? በሁን በእናትሽ፣ ብሩክን ከዚህ ነገር ውስጥ ማውጣት አለብኝ። አው እሱ ማለክ ነሽ አንቺ። እንደውም የሆነ ቦታ ለምን አልጠቁምሽ? ምን ዘይዝሽ? አትጂ የት አንቺ እውነትሽን ነው? ቴንኪ ሺ ጎደኝ፣ ይደውልሻለሁ። ናብሩኬ ዛሬም ወስድ ቦታ አለ። ወዴት? እሱን እንደሽታ